ሰላም ጤና ስጥልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላምታ ይደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ ሶስት የኤርድሮፕ መረጃዎችን ይዤላችሁ መጥቻለሁ። አንደኛ ፓውስ ኤርድሮፕን የተመለከተ ነው። ፓውስ ኤርድሮፕ ሊስት የሚሆንበትን ቀን እንደዚህም ደግሞ ክሊም የምናደርግበትን ቀን በግልጽ አሳውቀዋል፣ በትዊተር አካውንታቸው አማካኝነት ማለት ነው። በተጨማሪም ደግሞ ቶታል ሳፕላያቸው ሚናክል እንደሆነ በግልጽ አስቀምጦታል። እንደዚህም ደግሞ ፍሪ ማርኬት ላይ ሽያጩ ከነገ ጀምሮ ማለትም ማርች 7 ጀምሮ እንደሚካሄድ በግልጽ አሳውቋል። አዳዲስ መረጃዎች አሉ፣ እሱን የተመለከቱ መረጃዎች ወደ እናንተ አደርሳለሁኝ። ሌላኛው ደግሞ ሲድ ኤርድሮፕን የተመለከተ ነው። ሲድ ኤርድሮፕን እንግዲህ ብዙዎቻችሁ እንደምታውቁት ትላንትና ባደረስኳችሁ መረጃ አዲስ መረጃ እንደሌለ አሳውቀያችሁ ነበር። አሁን ደግሞ የለቀቁት ነገር ምንድነው? ሲድ ኤርድሮፕ ሊስት ይደረጋል ተብሎ ሲጠበቅ ደግሞ ሌላ አዲስ ነገር ይዞ መጥቷል። ምንድነው የሚለውን ነገር እንመለከታለን። ሶስተኛ ፓውስ ኤርድሮፕን የተመለከተ ነው። ፓውስ ኤርድሮፕን የተመለከተ መረጃ ማለ እሱን መረጃ ወደ እናንተ የማደርስላቸው ይሆናል። ፓውስ ኤርድሮፕ ላይ የተሳተፋችሁ የነበራችሁ እንደዚህም ደግሞ ጠንክራችሁ ሲድ ኤርድሮፕን እየሰራችሁ የነበራችሁ ሰዎች ይህ መረጃ ለእናንተ ነው። ወደ ትምህርታችን ከማግባታችን በፊት ይህንን ቪዲዮ ላይክ፣ ሼር ማድረጋችሁንም እንዳትረዙት። ለዚህ ዩቱብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩት አሁን። ወደ ጉዳያችን እንገባለን። እንግዲህ ከዚህ በፊትም እንደነገርኳችሁ ፓውስ ኤርድሮፕ የቶኪን ክፍፍሉ አድርጎ ሁላችንም የተሰጠንን ቶኪን አውቀናል ማለት ነው። አሁን ደግሞ የለቀቁት መረጃዎች አሉ እሱን መረጃዎችን እንመለከታለን። እንግዲህ እነዚህ መረጃዎች ለማግኘት ከፈለጋችሁ ደግሞ ትክክለኛ ቴሌግራም ቻናሌ ላይ አጫጭር መረጃዎችን አስቀምጥላችኋለሁ። አት ሙሄ አፕ ብላችሁ ሰርች ስታደረጉ በቀላሉ ቴሌግራም ቻናሌን ታገኙታላችሁ። በቀላሉ ይሄንን ቪዲዮ ዲስክሪፕሽን ስር አስቀምጭላችኋለሁ። እዛ ላይ አጫጭር መረጃዎች ሲኖሩ እዛ ላይ ማስቀምጥላችሁ ይሆናል ማለት ነው። ከነገ ሁለት ማለትም ማርች ሰባት ጀምሮ እንግዲህ ፍሪ ማርኬት ላይ መሸጥና ማግዛት ይጀመራል ማለት ነው። ፍሪ ማርኬት ላይ ቅድመ ሽያጭ ይደረጋል። ይሄም የሚደረገው ባይ ቢቲ ኤክስቼንጅ ላይ ነው። ስለዚህ ባይ ቢቲ ያላችሁ እዛ ላይ ፍሪ ማርኬት ላይ መሸጥም ማግዛትም ትችላላችሁ። ቅድመ ሽያጩንም ዋጋ መተመንም እንደዚህም ደግሞ የተለያዩ ነገሮችን ማየት ትችላላችሁ። ይሄንን ይመስላል ማለት ነው። ሌላኛው ደግሞ ፓውስ ፕራይስ ፕሮደክሽን የሚባል ነገር ተለቋል። እንግዲህ እስካሁን ያላችሁ ኤሊጂብል ዩዘሮች ወይንም ደግሞ ትክክለኛ ዩዘሮች አለ አለን ብሎን የሚያስቡት አራት ሚሊዮን አካባቢ ኢሊጂብል ዩዘር አላቸው። እነዚህም ደግሞ ሰርኩሌቲንግ ሰፕላያቸው አምሳ ቢሊዮን ቶታል ሰርኩሌቲንግ ሰፕላይ አላቸው። ቶታል ሰፕላያቸው መቶ ቢሊዮን ነው። ከዛ ውስጥ ደግሞ ሰርኩሌቲንግ ሳፕላይ የሚባለው 50 ቢሊዮን ነው። ይሄ ማለት ሰርኩሌቲንግ ሳፕላይ የሚባለው በተለያዩ ኤክስቼንጆች ላይ ሽያጭው ላይ ሰርኩሌት የሚያደርጉት በተለያዩ ኤክስቼንጆች ላይ ሰርኩሌት የሚያደርጉት ሰዎች እጅ የሚገባ እንደዚህም ደግሞ ሰዎች የሚሻሻጡበት 50 ቢሊዮን አካባቢ ይሆናል ነው። ቶታል ሳፕላይ የሚባለው ደግሞ ጠቅላላ ያላቸው የቶኪን መጠን ነው። ይሄ ደግሞ ሰርኩሌት የሚደረግ በተለያዩ ኤክስቼንጆች ላይ ሰርኩሌት የሚደረግ ሰዎች የሚሻሻጡበት ወይንም ደግሞ በተለያዩ ኤክስቼንጆች ላይ ሰርኩሌት የሚያደርግ 50 ቢሊዮን ቶኪን አካባቢ አላቸው። ይህ ማለት እንግዲህ ከመቶ ቢሊዮን ቶታል ሰፕላይ አቸው ሰርኩሌቲንግ ዩ ሰፕላይ ውስጥ ስትቀንሱት 50 ቢሊዮን አካባቢ አለ። ይህ 50 ቢሊዮን ቶኪናቸው ደግሞ የሚቀመጡ የኤርድሮፕ ባለቤቶች ወይንም ደግሞ የኤርድሮፕ ካምፓኒ ወይንም ደግሞ መስራች ሰዎች እጅ ይቀመጣል ማለት ነው። ወይንም ደግሞ መስራች ድርጅቶች እጅ ይቀመጣል ማለት ነው። ሌላኛው ደግሞ 50 ቢሊዮኑ ሰርኩሌቲንግ ሰፕላይ ይባላል። ይህም ተለያዩ ኤክስቼንጆች ላይ ራን የሚደረግ የቶኪን መጠን ነው ማለት ነው። እዚህ ላይ ፕራይሱን እስካሁን እየተገመተ ይገኛል 0.04 ዶላር እስከ 0.006 ይሆናል ተብሎ ይታሰባል። ምክንያቱም ኦፕሬቲንግ ሰፕላዩ በጣም ከቶታል ሰፕላይቸው ስታስሙት ግማሽ ነው። ስለዚህ ይህ ማለት ከፍተኛ ዋጋ ይኖራል ተብሎ ይታሰባል ሊስቲ በሚሆንበት ጊዜ። ማርኬት ካፑ ደግሞ እንግዲህ እዚህ ላይ እንደምትመለከቱት 0.01 ዶላር እስከ 0.01 ዶላር አካባቢ ሊሆን ይችላል ይችላል ። ማርኬት ካፕ ማለት የገበያ ሁኔታ ማለት ነው። የገበያ ሁኔታው እንግዲህ ሊስት በሚሆንበት ጊዜ ይሄን አክል ይሆናል ተብሎ ይታሰባል ማለት ነው። ይሄንን እንኳን ባይሆን 0.001 እንኳን ቢሆን ጥሩ ክፍያ እናገኛለን ብዬ አስባለሁ። እንደራሴ ነው። አሁን የኔን ብታዩት 6000 አካባቢ ፋውስ ኤርድሮፕ ነው ያገኘሁት፣ 6157 አካባቢ ነው ያገኘሁት። ይሄንን ደግሞ ሲታባዙት ለምሳሌ 0.001 እንኳን ቢሆን ሲባዛ ትሎታላችሁ አንዱ ቶክን ይሄን አክል ዶላር ቢሆን ሲባዛ ያላችሁትን ወይም ደግሞ የተሰጣችሁትን ቶኪን ታባዙታላችሁ ስድስት ሺህ 157.9 ነው። ለኔ የተሰጠኝ ይሄን ስታባዙት እንግዲህ ምን ያክል ይሆናል ማለት ነው። ወደ 6 ዶላር አካባቢ ይሆናል። ይሄ ነገር ደግሞ እናንተ ብዙ ከሰራችሁ ለምሳሌ 40ሺ ያለው ሰው 40ሺ ያለው ሰው 40ሺ ቶኪን የተሰጠው ሰው በቀላሉ ምን ያክል እንደሚያገኝ እዚ ላይ እንመለከታ። 40ሺ 40ሺ እንኳን ቢኖረው 40 ዶላር ነው። 40 ዶላር ማለት ሲባዛ 124 ነው። 1 ዶላር ማለት ነው። ወደ 4960 አካባቢ ያገኛል ማለት ነው በቀላሉ እንግዲህ። ይሄ ነገር ደግሞ ያው ያንስም ይችላል ሊጨምርም ይችላል እንግዲህ ይህ ማርኬት ካፑ ነው፣ ወይም ደግሞ በግምት የተቀመጠ ነገር ነው። ከዚህ ሊበልጥም ይችላል ሊያንስም ይችላል ማለት ነው። ሌላው ደግሞ ፓወስ ኤርድሮፕ ሊስት የሚሆንበት ቀን እንደዚህም ደግሞ ኤክስቼንጅ ክሌም የደረገበትን ቀን አሳውቋል። በተለያዩ ኤክስቼንጆች ላይ ክሌም ማድረግ የሚጀምረው ማርች 11 ላይ ነው ያሉት። ማርች 15 ላይ ደግሞ ክሌም ማድረጉ የሚቆምበት ቀን ነው ያሉት። ማርች 17 ደግሞ ዲፖዚት ማድረጉ የሚጀምርበት ቀን ነው ያሉት። እንግዲህ ማርች 18 ላይ ደግሞ ሊስቲንግ ዴት ነው ወይንም ደግሞ ኦንቼን ክሌም ባይ ሶላና ሶላና ዋሌት ላይም ሊስት ሊደረግ ይችላል ማለት ነው። እንግዲህ እዚህ ላይ ሁለት ነገሮች አሉ። አንደኛ ሊስት የሚሆንበት ዋሌቶች እነማን ናቸው የሚሉ ጥያቄዎች ይነሳሉ። ቅድም እንደነገርኳችሁ ማርች 11 እስከ 15 ባሉት ጊዜ ክሌም የሚታደርጉበት ነው፣ በተለያዩ ኤክስቼንጆች ማለት ነው። እንደዚህም ደግሞ ማርች 11 ላይ ሊስት የሚሆንበትን ኤክስቼንጆች የምናውቅበት ነው ማለትም ባይቢቲ፣ ቢትጌት፣ ኩኮይን፣ ኦኬክስ እንደዚህም ደግሞ ባይናንስ እና መሳሰሉት ላይ ከነዚህ መካከል የቱ ላይ ሊስት ይሆናል የምሎ እነሱ ስምምነት ከፈጸሙ በኋላ እንግዲህ ሊስት የሚደረግበት የሚታወቅበት ነው። እንግዲህ ሁለት ነገሮች አሉ እዚ ላይ ማለት ነው እዚ ላይ እንዳስቀመጡት CX2 ሊስት ፓውስ ፓውስ CX ወይንም ደግሞ ሴንትራል ሴንትራላይዝድ ኤክስቼንጅ ላይ ሊስት ይደረጋል ተብሎ ይታሰባል። ሴንትራላይዝድ ኤክስቼንጅ ማለት እና ባይቢቲ፣ ባይናንስ፣ ቢትጌት፣ ኮኮይን፣ ኦኬክስ የመሳሰሉት እነዚህ ሴንትራላይዝድ ኤክስቼንጅ ይባላሉ። እንደዚህም ደግሞ ዲኤክስ ወይንም ደግሞ ዲሴንትራላይዝድ ኤክስቼንጅ የሚባሉት አሉ እና ሶላና ዋሌት እና የመሳሰሉት ማለት ነው። ስለዚህ ከነዚህ ሁለቱ መካከል የቱ ላይ ሊስት ይደረጋል የሚለው ነገር የነሱ ስምምነት ይወሰናል ማለት ነው። ስምምነታቸውን ከፈጸሙ በኋላ ማርች 11 ላይ እንግዲህ ያሳውቁናል ማለት ነው። ሴንትራላይዝድ ኤክስቼንጅ ላይ ሊስት ይደረጋል ወይስ ዲሴንትራላይዝድ ኤክስቼንጅ ላይ ሊስት ይደረጋል የሚሉ ጥያቄዎች ይህ የሁላችንም ጥያቄ ነው። መርስ የሚያገኘው ደግሞ ማርች 11 ላይ ነው ማለት ነው። ስለዚህ እኛ ሴንትራላይዝድ ኤክስቼንጅ ላይ ሊስት ይደረጋል ብዬ አላስብም። ምክንያቱም ሴንትራላይዝድ ኤክስቼንጅ ማለት ህጋዊ የሆኑት እና ባይቢቲ እነዚህ P2P ያላቸው በህጋዊ መንገድ የምንገበያይበት ወደ ፈለግ ነው ኤክስቼንጅ የምንለውጥበት ነው ይህ ማለት ሴንትራላይዝድ ናቸው እንደ ስማቸው ማለት ነው። ስለዚህ እነዚህ ላይ ሊስት ይደረጋል ብዬ አላስብም። ምክንያቱም ቶን ብሎክቼን ጋር የ ያዙ ናቸው ቶም ብሎክቼን ጋር ደግሞ ስምምነት የለም። ፓውስ ስምምነት ስለሌለ ነው ከቴሌግራም የጠፋው። ስለዚህ እዚህ ላይ ሊስት ይደረጋል ብዬ አላም ነው መንደርኔ ግን ዲሴንትራላይዝድ ኤክስቼንጆች ላይ እነ ሶላና ዋሌት ጋር እነሱ ላይ እነ ሶላና ላይ ሊስት ይደረጋል ብዬ አምናለኝ እንደሬኔ ማለት ነው። ግን እነሱ ማርች አስራ አንድ ላይ ዲሴንትራላይዝድ ኤክስቼንጅ ላይ ነው ሊስት የሚደረገው ወይንም ደግሞ ሴንትራላይዝድ ኤክስቼንጅ ላይ ነው ሊስት የሚደረገው የሚለው የነሱ ስምምነት ይወስናል ማለት ነው። ማርች 11 ላይ ያሳውቁናል። ማርች 18 ላይ ደግሞ እንግዲህ ሊስት የሚሆንበት ቀን ነው። ሌላኛው መረጃ ደግሞ ካፕስ ኤርድሮፕን የተመለከተ ነው። ካፕስ ኤርድሮፕ በየቀኑ የገባችሁ ፒክአፕ ይያላችሁ፣ ዴሊ ታስኩን ውሰዱት። እንግዲህ ዛሬ ሃያኛው ቀን ላይ ይገኛል። ስለዚህ እሱን መውሰዳችሁ እንዳትረሱት። ሌላኛው ደግሞ እኔ ላሳስባችሁ የምፈልገው መጨረሻ ላይ ያለችው ላይ ክሊክ አድርጋችሁ ስቴክ አድርጉት። እዚ ላይ ስቴክ አድርጉት። እዚ ላይ ክሊክ አድርጋችሁ በቀላሉ ስቴክ በማድረግ እኔ ለምሳሌ እዚ ላይ ስቴክ አድርጌያለሁ 23 ደቂቃ 23 ሰዓት አካባቢ ይቀራል ስቴክ ካደረኩት ማለት ነው። እዚህ የሚሰጣችሁ ቲኬት አለ። እሱ ቲኬት ላይ ክሊክ ካደረጉታላችሁ፣ ከዛ ቲኬት ስቴክ የሚል አለ። ስቴክ ምትሉ ላይ ክሊክ ስታደርጉት ስቴክ ያደርግላችኋል። ከዛ እዚ ደሞ ፐርሰንት ኤርን ማድረግ ይጀምራል። ኤርን ያደረገላችሁ ደግሞ ይሄ ሰዓት ቆጥሮ ሲያልቅ፣ ክሌም አድርጋችሁ ማውጣት ትችላላችሁ። በዛ መንገድ የእናንተን እዚ ላይ የሚሰጣችሁን ኦይን ማሳደግ ትችላላችሁ ማለት ነው። ሌላኛ ደሞ ሲድ ኤርድሮፕን የተመለከተ ነው። ሲድ ኤርድሮፕ ብዙዎቻችን እንደምናውቀው ሊስት ይሆናል ተብሎ ይታሰብ ነበረ። እንግዲህ ሌስት የሚሆነበትን ቀን እየተጠበቀ ላይ ነበር ግን አዲስ ጌም ይዘን መጥተናል ነው ያሉት። ጌሙ ሚና በምን አይነት እንጫወታለን በምን አይነት ነው የሚሰራ የሚለው ነገር በግልጽ ያስቀመጡት ነገር የለም። አንድ ጌም ወይንም ደሞ እንደ ስፒን ነገር ነው እንደ ቲኬት ነገር ነው እንደ ላኪ ቲኬት ነው። ስለዚህ እሱን ይዘን እንመጣለን ነው ያሉት። ይሄ እነዚህ ቲኬቶች ደሞ የሚገዙ ናቸው። በዶላር ገዝተህ ወይንም ደሞ በስታር ገዝተህ ይሄ ምን እንጫወተው ነው ወይስ በነፃ ነው የሚለው ነገር በግልጽ ያሳውቁት ነገር የለም። ሲያሳውቁት በግልጽ እናግራቸዋለን። ግን እዚ ላይ አንድ ጌም እንደመጡ ታሳውቁ ተጠቅቋል። ሊስቲንግ ከመሆናችን በፊት እንግዲህ ይሄንን ጌም ወይንም ደግሞ ቲኬት ይዘን መታናል የሚል ነገር ነው እዚህ ላይ ያስቀመጡት። ሊስቲንግ ይሆናል ተብሎ ሲታሰብ አዲስ ጌም ይዞ መጥቷል። ይሄ ጌም እንዴት ነው የሚጫወተው እንዴት ነው የሚሰራው የሚለው ነገር እነሱ ሲለቁ የማሳውቃቸው ይሆናል። በዛሬ ቪዲዮ ፓውስ ኤርድሮፕ እንደዚሁም ደግሞ ሲድ ኤርድሮፕ እና ካፕ ኤርድሮፕን የተመለከቱ መረጃዎች ወደ እናንተ ያደርሳለሁ። በዛሬ ቪዲዮ እንደ ተጠቀማችሁበት አልጠራጠርም። ከተጠቀማችሁበት ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱት። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ቆዩን።